ነው። ሰላም ጤና ይስጥልኝ። እንዴት አላችሁ የትንቤቱ ቤተሰቦች? ሰላም ሰላም ብያለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለነባሮች መታችሁ ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ ሀገራችን ኢትዮጵያን ሰላሟን ያድርግልን እያልኩኝ ዛሬም እንግዲህ ጽናት ድራማ ክፍል ሰባ ተለቋል። ኪራ እንግዲህ ዓላማው ምን እንደሆነ ባይገባኝም ያው ጠጥቶ ሰክሮ እንደውም ከቅዱስ ጋር አስፋልት ለአስፋልት እየተሯሯጡ ነበረ። ያው ቅዱስ ደግሞ አልተወውም፣ ይዞት ወደ ቤት ገብቷል። እንግዲህ ይዞት ከመግባቱ በፊት ጽናት በጣም ተጨንቃ ኪራዬ፣ ምን ሆነው ነው የት ሄዱን የጠፋው? ስልኩም አይሰራ ለክብሮምም እንዳናገር ክብሮምም እቤት የለም ምሩና ምሩና ናሆምም ወደ ቤታቸው ሄደዋል። ምን አባት ይሻለኛል ምን ልሁን እያለች በጣም ተጨንቃ ባለችበት ሰዓት ነበረ ድምፅ የሰማችሁ ጆሮዬ ነው ብላለች ማለት ነው። ግን የመጣው ኪራን ይዞ ቅዱስ ነበር ማለት ነው። እና ያው እየተወላገደ ይዞት ገብቷል። ለቤት ውስጥ ምሩም ናሆምም ነበሩ። ጽናትም ቁጭ ብላለች ማለት ነው። ያው በገባ ሰዓት ምንድን ነው፣ ምን ሆነህ ነው ኪራ ብለው ሲሉት፣ እናንተ ከዚህ ቀደም ምን ነግራችሁ ታውቃላችሁ? በማስመሰል አልነበር እንዲህ እየኖራችሁ የነበራችሁት፣ ስለዚህ ከኔ ምንም አትጠብቁ፣ ምንም ነገር የለም ብሏቸዋል። ኪራ እነዚህን ተዋቸው፣ እኛ ገብተን እንተኛ፣ ና እጠብቅ ካለው ብሎታል ቅዱስን። ቅዱስም እንግዲህ ኪራን ሻይ አስገብቶ ወደ መኝታ ክፍል ሳሎን ላይ ቁጭ ብሎ ነበረ። ግራ በመጋባት ሁሉም አፍጠው እያዩት ነበረ። እንግዲህ ጽናት ነበረች ማነክ ምንድነክ ብላ ስጠይቀው ግራ እንደተጋባችሁ አውቃለሁኝ እኔ የኪራ ጓደኛ ነኝ ብሏል። በዚህ መሀል ናሁም ነበረ እኔም አላቀው ከመቼ ነው ኪራ ጓደኛ ያለው ብሎ ጠይቆታል። ምሩም ግራ በመጋባት የምን ጓደኛ ኪራ ከናሆም ውጭ ጓደኛ የለውም ብሎ ብለው ሲጠይቁት እንግዲህ ቅዱስም አዎድ ከናሆም ጋር እንደማትለያዩ ኪራ ነግሮኛል ከአንተ ጋር አብሶ ከጽናት ጋር እንዴት እንደተገናኙ ስለ ፍቅራቸው እየነገረኝ ነበረ ብሏል ጽናትም እንግዲህ ብድግ ብላ ታዲያ ትናንት የተመሰረተ ጓደኝነት ነው እንዴ ጓደኛ ብለክ የምትለው ብለዋለች ማለት ነው እና ጽናት ተረጋጊ ቃላት የሚወጡ ከአፍሽ የሚወጣው ቃላት ሰውን ያስቀይማል፣ ብሏል ማለት ነው። እንግዲህ በዛ መሀል ነበረ ኪራ ሰምቶ አንተ ሰውዬ እያለ ከመኝታ ክፍል ይወጣል። በወጣ ሰዓትም እንግዲህ እነኝን ተዋቸው፣ እነኝናቸዋ እየመረመሩ እንደ ኬላ ብሎ ሲል እነኝን ለማዳቸው ነው መመርመር፣ መጠየቅ፣ ተዋቸው፣ ና እኛ ገብተን እንተኛ፣ በጠዋት ተነስተን እንድንለበልበው ጽናትም ተበሳይታለች ማለት ነው። ሶፋ ላይ ነበረ ጋደም ያለው ልጅ እናተኝ ከእንግዲህ የምታቂኝ ማስታወቂያ ላይ እንደምታየው እየጠጣሁ እየመጣሁ መተኛት ብቻ ነው ብሏል ማለት ነው። እንግዲህ ቅዱስ አልሄደም ነበረ። ቅዱስ መጥቶ ያው ኪራስ ብሎ ጠይቋታል ጽናትን። ጽናትም አንተ ሰውዬ ምንድን ነው ምንድን የፈለግከው ብለዋለች። ኪራን ነው የሆነ ቃል የተግባባ ነው ነገር አለ። ሄጅ ልቀስቅሰው ስካር እንዴት እንደሆነ እንዲገባው ድካሙ ብሏታል። እሱም ሄዶ ቀስቅሶታል። ኪራን ማለት ነው ኪራን ምንድነው እንኳን ተሰውዬ አተወኝም ወይ ሲለው ምን ነው እረሳኸው እንዴ ምኑን ብሎ ሲለው ራስክ እንደምታጠፋ እረ ዝም በል እንዳይሰሙ እያለ ነበረ። ያው ጽናትም ምግብ አዘጋጅታ ምሳ ላመጣ ነው ብላለች። እሱ ኪራም በልተሻል በል ሲላት እንዴት ነው ብቻ እንደማልበላ ታውቂ የለም ወይ ብለዋለች። ጽናትም አንቺ አንድ ጋ እንበላለን ብሎ እንግዲህ ጽናት ምግብ ልታመጣ ወደ ክችን ስትሄድ፣ ቅዱስ ነበረ ለምንድን ነው ተስፋ የምሰጣት አንተ ራስ ግን ላታጠፋና ልትሞት አይደል እንዲ ለጽናት ግን ተስፋ እንዳሰጣት ብሎ ሲለው እኔ ጽናትን በጣም አፈቅራታለው እና ምን ላድርግ ብሏል። ማለት ነው እንደውም ስለ ቀበሮዋ እንደተረታ አድርጎ ምሳሌ የነገረው ነበር ማለት ነው። በጣም ነው የሚገርመው እንግዲህ ጽናትም ተቆጥታለች። ከመቼ ወዲህ ነው መጠጥ የጀመርከው? ስልክም ስደውልል እኮ አታነሳም፣ ነው ባለፈው ታሪክ እየወቀስከኝ ነው ብለዋለች። ያው እንግዲህ በእናቱ ሕመም ስለደበቁት እሱም መኖር እንደማይፈልግ ኪራ በጣም ተበሳጭቷል። አሁን ላይ ማለት ነው። እንግዲህ ሰኒም አልመጣችም፣ እሷም እቤቷ ናት። ያው እግሯም አልተሻለውም። ና ክብሮም ግን እሷ ጋር ነበረ ማለት ነው እኔ ጽናት ትንሽ ጥሩ ሙድ ላይ ስለሌለች ነው እንጂ ምግብ ልሽ የምመጣው አንቺን ለማየት ፈልጌ አይደለም። አንቺ ባህሪሽ ግን ሰው እንዳይቀርብሽ የምታረጊው ሆን ብለሽ የምትናገሪያቸው ቃላቶች ሰው ወደ አንቺ እንዳይቀርብ እንዲሸሽ ነው የምታረጊው ብሏታል። አወድ ምሩና ጽናት ወደ ሰፊ ስለሆኑ ነው የቻሉኝ ብላል።